በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በሀገር ውስጥ እና በውጭ ሀገር ያላችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁም? ካለ ጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። እግዚእነ ኢየሱስ ክርስቶስ ዘኮነ ሰብአ ወመጠወ ርእሶ ለኩሉ፣ ጌታችን ሰው የሆነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነፍሱን ለሰው ሁሉ አሳልፎ ሰጠ። አንደኛ። ጢሞቴዎስ ምዕራፍ 2 ቁጥር 6። በዛሬ ዕለት በዚህ መልክ መምጣት ያስፈለገኝ ዋና ጉዳይ የስቅለት ዕለት ጌታችን አምላካችን ኢየሱስ ክርስቶስ የተሰቀለበትና ቤዛዊ የሆነበት ቀን ስለ ቤዛነት በሰፊው ከተሰጠው የትምህርት ድነት ጋር ተያይዞ አንዳንድ አንዳንድ ብዥታዎችና ጥያቄዎች ስለተፈጠሩ እነዚህን ነገሮች ለማጥራት ያህል ነው። እንደሚታወቀው እንግዲህ ዕለተ ስቅለት ማለት ዕለት ሪት ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለኛ ካለው የማይለካ ፍቅሩ የተነሳ በአጭር ቁመት በጠባብ ደረት ተወስኖ ተይዞ፣ ታስሮ፣ ተደብድቦ እርቃኑን ሆኖ በመስቀል ላይ ተሰቅሎ ለዓለም ፍጹም ቤዛ ሆኖ የማይደገም ቤዛ ሆኖ በጊዜና በሁኔታ በቦታ የማይወሰን ቤዛ ሆኖ የዘላለም ቤዛነቱን አግኝቶ ወደ ቅድስ በገዛ ደግሞ የገባበትና ለአዳምና ለአዳም የሰው ዘር ሁሉ በእኛ ፈንታ የታሰረበትን ታላቅ ቀን ነው የምናከብረው በየአመቱ። እና ይሄ ሲተነተን ቤዛነት በአራት እንደሚከፈል ይታወቃል። ከዛም በላይ ሊሄድ ይችላል። በእርግጠኛ በአራት ብናይ በጣም ጥሩ ነው። የገንዘብ ቤዛ አለ፣ የቁስ ቤዛ ማለት ነው። የእንስሳ ቤዛ አለ፣ የሰው ቤዛ አለ። ዋናውና ትልቁ ግን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቤዛነት ነው እና ይሄ ስለ ነገረ ድነት በሰፊ በሚሰጥበት ሰዓት እነዚህ ምንም ከቁስ ጀምሮ እስከ ሰው ያሉ ሁሉ ቤዛ መሆን ቢችሉ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ፍጹም ቤዛ ሊተኩ የማይችሉ ናቸውና በፍጡርና በፍጡራ መካከል ያለውን ቤዛነት ለመለየት በተለይም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ስሬት ኃጢአት በመስቀል ላይ ተሰግሎ በከፈለው ቤዛነት ስም ፍጡር ሊጠራ አይችልም በሚል የሰጠው ትምህርት ብዙ ምእመናንን አደናግሯል። ከአውዱ ውጭ አንዳንድ ሰዎች ቃሉን አጣመው በመተርጎም ጦርነት በመቀስቀስ ሕዝቡን በማነሳሳት በተለይም ደግሞ ደጋጎች ምእመናንን በጣም አሳዝኗል። ከመቤታችን ከቅድስት ድንግል ማርያም ጋራ እንዴት የፍጡር ቤዛ የለም ይባላል? ከገንዘብ ጀምሮ ከቁስ ጀምሮ ብዙ ቤዛዎች አሉ ብለው በመተንተን ነው ብዙ ጊዜ ጊዜ ሲወራ ሲነገር የነበረው እኔ በሰዓቱ ስለ ቁስ ቤዛ፣ ስለ እንስሳ ቤዛ፣ ስለ ሰው ቤዛ ብዙ መናገር አላስፈለገኝም። ዋናው በመስቀል ላይ ተሰቅሎ ስለ እሱ ብቻ ነበር በሰፊ መናገር የነበረብኝ እና ምንም እመቤታችን ቤዛ ዓለም ብትባልም የጌታችን የአምላካችን ኢየሱስ ክርስቶስን ቤዛነት አይተካም የሚል ቃል በብዙ ሰው ብዙዎቹን ድንጋይ ቤዛ ተብሏል፣ ወርቅ ቤዛ ተብሏል፣ ገንዘብ ቤዛ ተብሏል፣ ጫማ ቤዛ ተብሏል፣ ቆብ ቤዛ ተብሏል እና ከፈጣሪ በታች ከፍጡራን በላይ የሆነች እግዚአብሔር መረጣትና ከአንስተ ዓለም ሁሉ አልቆ አክብሮ ይፈጠራል እናትነት የመረጣት እመቤታችን ቅድስት ድንግል ማርያምን ከፍጡሩ ጋር ካልናወዳድራት አንችልም። አቻ የሌላት ወደር የሌላት እና ከሷ ጋር በማጣላት በተለይም የተደረገው ቅስቀሳ በፌስቡክ እና በኦንላይን ላይ እንደሚደረገው ቅስቀሳ አይደለም። አንደኛ የኔ አስተዳደግም፣ አኗኗርም ዋሬም በአጠቃላይ ህይወትም ከደብረ ሊባኖስ የወጣ ነው። እኔ የተክለ ሃይማኖት ልጅ ነኝ እና በዚህ ደረጃ ነገሮችን በጣም አግሎ ብዙ ምእመናንን አስቀይሟልና። እኔ ከትምህርት ቤት ጀምሮ በእመቤታችን በቅድስት ድንግል ማርያም በእንተ ስማ ለማርያም እያልን ድርቆሽ እየለመንን ኮሾሮ እየለመንን ቁራሽ እየለመንን ስሟን እንጀራ በልተንበታል፣ ለብሰንበታል እና ቤዛዊተ ዓለም ብለን በሰዓታቱ በሌላው መጻሕፍት በቅዳሴዋ በውዳሴዋ እየጻፍን እየተረጎምን እያስተማርን እንገኛለን። እኔም በግሌ ስለ እሷ ብዙ ሰብኬያለሁ። ስለ እሷ ወላዲተ አምላክነት በተለይም ንጻ ጠባ ያላደፈባት ነውር ነቀፋ የሌለባት ነቃ ኃጢአት ያላገኛት እግዚአብሔር በንጽሕና በቅድስና ከዓለም አልቆ የፈጠራት ከሁሉም አልቆ የፈጠራት አቻና ወደር የሌለባት እንደሆነች ብዙ ጊዜ በሰፊው ትምህርት ሰጥቼበታለሁ፣ መጽሐፍም ጽፌአለሁ። ያንን መከታተል ይቻላል። እኛ ብቻ ሳንሆን መልአኩ ቅዱስ ገብርኤልም ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ አንቺ ከሴቶች ሁሉ የተለየሽ ነሽ ብሎ ያደነቃትና ያመሰገናት ፈጣሪ ለእናትነት የመረጣት እናት ስለሆነች እንኳን ስሷን እቅርና ማንንም በክርስትና ለመናቅ አይቻልም። እኔ የወለደችኝ ውድ እናትን በእጅጉ የሚወዳት የማከብራት ነኝና እናቴን የማከብር የፈጣሪውን እናት በምንም አይነት ተአምር ዝቅ አድርጌ የማይበት ምንም አንዳች ሁኔታ የለውም። በዕለቱ እየተደረገው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚጠራበት ቤዛነት የኃጢአት ስርየት ቤዛነት በዚህ ፍጡር ሊጠራ አይገባም፣ አይችልም የሚል ነው በጥቅሉ። አዎ ትክክል ነው። ከመልአክ ጀምሮ እስከ ሰው ያለ ሁሉ ወይም ደግሞ አለም ከተፈጠረ ዘመን ከተቆጠረ ጀምሮ እስካሁን ድረስ ያለ ወይም ደግሞ እስከ ለብሰ መጣት ድረስ የሚቀጥል ሁሉ ኢየሱስ ክርስቶስ ጌታችን የተቀበለውን መከራ ቢቀበል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራኒዮ የከፈለውን ቤዛነት ማንም ሰው መክፈል አይችልምና እሱ የኃጢአትና የሞት መድኃኒት በማዳኑ ተረፈደው የሌለበት የዓለም ቤዛ ቤዛነቱ የኃጢአት ስሬት ነው። አው እያንዳንዳቸው ለምሳሌ እነ ሙሴ ቤዛ ተብሏል። ነገር ግን የሙሴ ቤዛነት በአረፍተ ዘመን ተገጥተዋል፣ በጊዜ ተገጥተዋል፣ ዮርዳኖስ ማዶ ተገጥተዋል። የሁሉም ፍጡራን ቤዛነታቸው በጊዜ በሁኔታ የሚገታ ነው ነገር ግን በጊዜና በሁኔታ የማይገታ ለዓለም ሁሉ ቤዛ የሆነ ከሰማይ በታች ከምድር በላይ መዳኛ የማን ነው? ከሱ ውጪ አዳኝ የሌለ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቤዛነትን በደንብ አጉልቶ ለማሳየትና ለማስተማር ካልሆነ በስተቀር ከመቤታችን ከቅድስት ድንግል ማርያም ክብር ጋራ ምንም የሚያገናኝ አንዳችም ነገር የለም። እሷም ከፈጣሪ ልጅ ከተቀበለው መከራ ጋራ ሊወዳደር አትችልም። እና ብዙ ምዕመናን በዚህ ጉዳይ በእጅጉ አዝነዋልና የኢየሱስ ክርስቶስ ቤዛነት እና አዳኝነት ለድርድር ለክርክር የማይቀርብ ለምንም ለውይይት የማይቀርብ ዛሬም፣ ትላንትናም፣ ነገም ያው የሆነ እሱ ለዘላለሙ ሲያድን ይኖራል። እንግዲህ ይህ ሲባል ሰዎች ለሚዲያ ሾ፣ ለሚዲያ ፍጆታ አንዳንዶቹ ደግሞ ከሆነ ነገር ጋር የተያያዘ በሚመስል መልኩ የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ሕዝቡ በደንብ እንዲያውቅ ለማለት እፈልጋለሁ። እንደሚታወቀው ይህንን በሰፊው በሚዲያ በማራገብ ምዕመናንን በማሳሳት በማሳዘን በማልቀስ የተለያየ ትርጉም በመስጠት ሲያካሄዱ የነበሩ ወንድሞችና እህቶችን አባት ነኝና አባት እንደመሆኑ መጠን ሳልቀየማቸው ይቅርታ እያደረግኩ እግዚአብሔር ይቅር በላቸው ለማለት እወዳለሁ። በተረፈ ግን በፍጹም የዋህነትና በፍጹም ቅንነት ያዘኑ የተከዙ በዚህ ጉዳይ ላይ እንዴት ያሉ የዋሃንና ንጹሃን ቅዱሳን ምእመናንን ከልብ ይቅርታ እጠይቃለሁ። ቤተ ክርስቲያንም ደግሞ በዚህ ጉዳይ ስሟ በመነሳቷ ታላቋ ቤተ ክርስቲያን ይቅርታ ልጠይቃት እወዳለሁ። ለውላ በደንብ ግልጽ መሆን የሚያስፈልገው የመቤታችን ቅድስት ድንግል ማርያም ንጽህና፣ ቅድስና እግዚአብሔር የሰጣትን ክብር ስንሰብክ ነው የኖርነው፣ ወደፊትም የምንሰብከው ነው። ለምሳሌ የመቤታችን ቅድስት ድንግል ማርያም እስራኤል ቀይ ባህርን ሲሻገሩ ውሃ ሳያረጥባቸው ጭቃ ሳይነካቸው በደረ መሬት እንዳሻገረ ሁሉ በብሉይ ኪዳን ጥንታብሶ ካለባቸው ወላጆችዋ። እሱ በመለኮታዊ ኪነ ጥበቡ ጠብቆ አስውቦ አሳምሮ የፈጠራት እጅግ ውድ እናት ነች። በአሳ አንበሪ የሆነ ሶስት ቀን ውሎ ሲያድር አሳ አንበሪ ሳያደማው ሳይቆስለው እግዚአብሔር በኪነ ጥበቡ በመለኮቱ ጠብቆ ወደ የብስ እንዳመጣ ሁሉ ከርኩሰትና ከኃጢአት ጠብቆ በአዳም በቀደመው የአዳም ጥንተ ስጋ ፈጥሮ የሰጠን እናታችን ነች። ወላዲተ አምላክ እመ አምላክ አምላክን የወለደች እግዚአብሔር ለእናትነት እንደት የመረጣት። ስለዚህ የእመቤታችን የቅድስት ድንግል ማርያም ቤዛነት የሚጀምረው እንደ ፈጣሪ ባይሆን፣ ለምሳሌ ሙሴን ለፈርዖን አምላክ አድርጌ እሰጥሃለሁ አስነሳለሁ ለፈርዖን ቢለውም ሙሴ የባህሪ አምላክ ሆነ ማለት አይደለም። እዚሁም አማልክት ዘበጸጋ የሚባሉ አሉ። የጸጋ አማልክት ናቸው እንጂ የባህሪ አምላክ አይደሉም። እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም ብንላትም በእናትነቷ ሰማይና ምድር የማይወስነውን ልጅ ወልዳ በመስጠቷ ቤዛዊተ ዓለም እንላታለን እንጂ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የቀራንዮ የመስቀል ላይ ቤዛነትን ትተካለች ብለን አይደለም። ስለዚህ እሷ በንጽሕና በቅድስና የታተመችናት ስለሆነች ከታናሽነታችን ጀምሮ ውዳሴዋን በመድገም ቅዳሴዋን በመማር ያደግንባት ይች ታላቅ ቤተክርስቲያን በአሁኑ ሰዓት ፈተና ሊደርስባት አይገባም ብዬ ይላለሁ። በተለይም ይህንን አጀንዳ በስፋት የሚያራግቡ ወንድሞች ጥፋት እንኳ ቢኖር ቀረብ ብሎ መጠየቅና መመካከር፣ ችግርም ካለ መፈታት ነው የሚያስፈልገው እንጂ በሚዲያ በእንደዚህ አይነት ጦርነት መቀስቀሱ በእውነቱ ትዝብት ላይ የሚጥለን ይሆናልና ለወደፊትም መቤታችን ቤዛ ስንል እንግዲህ ቤዛ ኩሉ ዓለም ብሎ ታላቁ አባ ጊዮርጊስ ዘጋስጫ በሰፊው ዘምሮላታል። ያሬድን በሰፊው ዘምሮላታል። በዚህ ጊዜ እሷ እንግዲህ ከተጸነሰችበት ጊዜ ጀምሮ ጌታ ጸንሳ ሳለ አይሁድ በተሳሳተ መንገድ፣ ባልገባቸው መንገድ ብሉይ ኪዳን በነበረው የጭካኔ መንፈስ እሷን በድንጋይ ቀጥቅጦ ለመግደል ጥረት በሚያደርጉበት ሰዓት ውድ ዋጋ ከፍላ ለመሞትም እንኳ ፈቃደኛ ሆና ነገር ግን ዮሴፍ ጻድቅ ሆኖ ያጸነሰችውም ደግሞ ሰው ሰውኛ ሳይሆን እንበለ ዘር እንበለ ሩካቤ ሳይሆን በእግዚአብሔር መንፈስ ቅዱስ በማይመረመር የመንፈስ ቅዱስ ግብር መሆኑ ስለታወቀና ዮሴፍ ሊገልጣል ስላልወደደ በእንደዚህ አይነት ሁኔታ ከዛ ከሞት እንዳመለጠች እናውቃለን። ልጇን በምትወልድበትም ሰዓት በቤተልሔም ሰዎች በናቁትና ባቃለሉት ለአፍታም በማይቆዩበት በከብቶች ግርግም የገዛ ልጇን ወልዳ ስሰጠን ለእመቤታችን ያለን ፍቅርና አክብሮት ወደር የለውም ነፍሳችን ትመሰክራለች ይህ ብቻ ሳይሆን እመቤታችን ለልጇም ቤዛ ነች ለልጇ ለህፃኑ ለኢየሱስ ክርስቶስ ገና የሁለት ዓመት ህፃን በነበረ ጊዜ ሄሮድስ ልጆችን በሚያስገድልበት ጊዜ ልጇንም እንዳይገልባት የሞት ሰለባ እንዳያደርግባት ከእስራኤል ጀምሮ እሳት የሆነውን የሳራ በረሃን የቀን ሐሩር የሌሊትን ቁር ችላ ታግሳ ረዥም ዘመን ረዥም ወራት ተጉዛ ወደ ማታውቀው ወደ ግብጽ ተሰዳ ብዙ ዋጋ ከፍላ መከራይታ ልጇንም ከሞት ያዳነች፣ እንደገና ደግሞ እስከ ቀራንዮ ከልጇ ያልተለየች እመቤታችን እናታችን ቅድስት ድንግል ማርያም ነችና እሷን እንኳንስ አይደለም ለማቃለል ለማመስገንም ብቃትም አቅምም ሞራልም ያለው ሰው የለም። እና ይህን ጉዳይ ቅድም እንደተናገርኩት ሰዎች ለሚዲያ ሽፋን ችሎ ተማን ለሚዲያ ፍጆታ ለማዋል መጽሐፉን ከአውዱ ውጭ በመተርጎም እየተሰጠ ያለው እየተሰበከ ያለው በዕለቱ የኢየሱስ ክርስቶስ ቤዛነትና አዳኝነት ነው። ስለዚህ ለምንድን ነው ጥላ ቤዛ ይባላል፣ ሌላ ሌላ ቤዛ ይባላል የሚልም ሊቃውንቱ ከሰሞኑ ጀምሮ ግሱን እየተነተኑ ሲነግሩን ከርመዋልና እና ለተነተኑ ልትንታኔ እያመሰገንኩ በሰዓቱ ስለ ጫማ ቤዛነት ስለ ባርኔጣ ቤዛነትና ስለ ልብስ ቤዛነት፣ ስለ ገንዘብ ቤዛነት፣ ስለ ቁስ ቤዛነት፣ ስለ ብሉይ ኪዳን እንስሳ ቤዛነትም ብዙ መተንተን አላስፈለገኝም። ምክንያቱም ታላቁና ያው ቅዱስ አምላካችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ስለሆነ የግድ እሱ መሰበክ ስላለበት እሱ መነገር ስላለበት ከዚህ የተነሳ ነው እንጂ እኔም እመቤታችንን ለማቃለል ለመናቅም አይደለም። እኔ በዚህ ደረጃ እኔም መፈረጃቸው በጣም አዝኛለሁ። ምእመናንም ደግሞ በዚህ ደረጃ እውነት መስሏቸው በተሳሳተ መንገድ ይህንን ማሰባቸው እንደ ትክክል አድርገው መውሰዳቸው ትክክል አይደለምና፣ ስለዚህ በቤታችን ቅድስት ድንግል ማርያም ነች የጌታችን የአምላካችን ኢየሱስ ክርስቶስን የማዳን ትምህርቱን ነገረድነቱን የዘላለም ቤዛነቱን አዳኝነቱን በማዳኑ ተረፈደ የሌለበት መሆኑ መርገመ ስጋ መርገመ ነፍስን ያስወገደ የሞትን ክንዱ ብርት ሰብሮ ወደ ቀደመ ሀገራችን ወደ ቀደመ ቤታችን መመለሱን ወደፊትም በሰፊው የምናስተምረው ይሆናል። የቤተ ክርስቲያናችንም ትምህርት ነው። እመቤታችን በነገረ ድነት ውስጥ ስጋዌ ስናስብ መነሻ ዋሷ ናች። እሷ ዋና መነሻለች እና በነገረ ስጋዌ ውስጥ በነገረ ድነት ውስጥ አምላክ የሰጣትን ቦታ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው የተሰቀለው። ስለዚህ እንደ ቤተክርስቲያን እንደ ግሌ እኔ ለመቤታችን ያለኝ ፍቅር እጅግ የተለየ ነው። እኔ ስሟን ጠርቼ በእንተ ስማ ለማርያም ብዬ ለምኝ ተምሬበታለሁ። ስሟን አሁንም የምንጸልየው ሌላ ጸሎት የለም። የሁለቱ ውዳሴ ማርያም እሱን ነው የምነግረው። አንቀጸ ብርሃን ነው የምንጸልየው። ውዳሴ ማርያም ሲባል ግን ተራ ድርሰት ሊመስላቸው ይችላል አዳድ ሰዎች። ውዳሴ ማርያም ብሉይና አዲስ ኪዳን የታጨቀበት ምርጥ መጽሐፍ ነው። ይልቁንም ብሉይ ኪዳን፣ አዲስ ኪዳን፣ መጽሐፍ፣ ሊቃውንት እነዚህ ተጨምቀው ነገር ድነት የጌታችን የአምላካችን ኢየሱስ ክርስቶስ የማዳን ስራው ቤዛነቱ፣ አዳጅነቱ በሰፊው የታጨቀበት የሚተነተንበት የምንጸለየው ምሱ ነው እና ቅድም እንደተናገርኩት የውሃም ምእመናን ልጆቼ አንድ ሁኑ። እኛ በዚህ ሰዓት አንድ ነው መሆን ያለብን፣ በጠላትነት በዚህ መነሳሳት የለብንም። እግዚአብሔር ሀገራችንን ይባርክልን ይቀድስልን። እግዚአብሔር ይባርካችሁ ይቀድሳችሁ። አሁን ጤና ይስጥልን ውድና የተከበራችሁ የንቁ ሚዲያ ቤተሰቦቻችን፣ እንደምን ሰነበታችሁ? ይህ ንቁ ዜናችን ነው። ከዜናዎቹ ጋር አድና ተስፋዬ ነኝ። አብራችሁን ቆዩ። ፍኖተ ጽድቅ ጠቅላላ ማኅበር አስቸኳይ ማብራሪያ እንዲሰጥ ጥብቅ መመሪያ መተላለፉ ተገለጸ። ዲያቆን ኢሳያስ ዝርዝር አለው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የማህበራት ምዝገባ ክትትልና ቁጥጥር መምሪያ ለፍኖተጽድቅ ጠቅላላ ማኅበር በጻፈው ደብዳቤ ማኅበሩ ከተቋቋመበት ዓላማ ውጪ ርቱዕ እምነትን ከሥነ ምግባር ጋር ይዞ የሚኖረውን ሕዝበ ክርስቲያን ያሳዘነ እናት ቅድስት ቤተ ክርስቲያናችንን ለጠላት መሳለቂያ እንድትሆን ያደረገ ከቤተ ክርስቲያናችን አስተምሮ ጋር የሚቃረን እመቤታችን ቤዛዊት አይደለችም የሚል ጤናማ ያልሆነ ትምህርት ሚያዝያ 10 ቀን 2017 ዓ በማህበሩ ሚዲያ ማስተላለፉን እንደተመለከተ ገልጾ የማህበራት ምዝገባ ክትትልና ቁጥጥር መምሪያው በቅዱስ ሲኖዶስ ምልአተ ጉባኤ ጸድቆ በተሰጠው ደንብ መሰረት በማህበራት መንፈሳዊ እንቅስቃሴ ዙሪያ ጥያቄ የሚያስነሱ ጉዳዮች ሲፈጠሩ ተገቢውን ክትትልና አስፈላጊውን እርምት የመስጠት ኃላፊነት ያለበት በመሆኑ በደብዳቤው ለተጠቀሱ አምስት ነጥቦችን በማህበሩ በኩል አስቸኳይ ምላሽ እንዲሰጥባቸው በጥብቅ አሳስቧል። መምሪያው በጻፈው ደብዳቤ ላይም በዕለተ ስቅለት የተላለፈው ትምህርት ቪዲዮ በአስቸኳይ ከማኅበሩ ዩትዩብ እንዲወርድ እንዲያደርግና በዕለቱ የተላለፈውን ትምህርት ሙሉ ቪዲዮ ቅጂ ለመምሪያው እንዲያቀርብ ጥብቅ መመሪያ ሰጥቷል ተብሏል። በቅዱስ ላሊበላ መካነ ቅርስ የእድሳት ፕሮጀክት ሂደት ላይ ውይይት ተካሄደ። ተጨማሪ ያለን የቅዱስ ላሊበላ መካነ ቅርስ እድሳት ስራ በከፍተኛ ጥንቃቄና የቅርሱን ደህንነት በጠበቀ መልኩ እንዲከናወን የቱሪዝም ሚኒስተር ሰላማዊት ካሳ ገለጹ። የቱሪዝም ሚኒስተር ሰላማዊት ካሳና በኢትዮጵያ የፈረንሳይ አምባሳደር አሌክስ ላሜካ የተመራው የቅዱስ ላሊበላ መካነቅርስ ጥገና ክትትል ኮሚቴ ዛሬ በቅርቡ የእድሳት ፕሮጀክት ሂደት ላይ ተወያይተዋል። በዚህም የጥገና ስራውን ለማከናወን የወጣው ዓለም አቀፍ የጨረታ ሂደትና አጠቃላይ የጥገና ስራውን በተመለከተ በሚደረገው ሳይንሳዊ ጥናት ዙሪያ ዝርዝር ምክክር ተደርጓል። ሰላማዊት ካሳ በዚህ ወቅት የፈረንሳይ መንግስት በቱሪዝም ዘርፍ እያደረገ ላለው ድጋፍ ምስጋና አቅርበዋል። በቅርቡ የሚጀምረው የቅዱስ ላሊበላ መካነ ቅርስ እድሳት ከፍተኛ ጥንቃቄ የቅርሱን ደህነት በጠበቀ መልኩ የሚከናወን መሆኑንም አረጋግጠዋል። ለዚህም እንዲረዳ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የቅርስ ጥበቃ ባለስልጣንና የቅዱስ ላሊበላ ከተማ አስተዳደርን ጨምሮ ሌሎቹም የሚመለከታቸው ባለድርሻዎች የተካተቱበት አማካሪ ኮሚቴ መቋቋሟንም አንስተዋል። በውይይቱ የስልጠና መድረክ እንዲያመቻች አቅጣጫ መጠቆሙን የሚኒስትሮች መረጃ ያመላክታል። አምባሳደር አሌክስ ላሜኮ በበኩላቸው የቅዱስ ላሊበላ ቅርስ እንክብካቤ የሚመለከተው ስራዎችም በተለይ የተጀመረውን ጥናት በተያዘለ ጊዜ እንዲጠናቀቅ ጥረት እንደሚያደርጉም ገልጸዋል። በውይይቱም የሰሜን ወሎ ሀገረ ስብከት ሊቀ ጳጳስና የቅዱስ ላሊበላ ደብር የበላይ ጠባቂ ብፁዕ አቡነ ኤርሚያሲን ጨምሮ የቅዱስ ላሊበላ ደብር አስተዳዳሪ የከተማው ከንቲባና የቱሪዝም ሚኒስተር ኃላፊዎችም ተገኝተውበታል። ብፁዕ አቡነ ያዕቆብ በጃፓን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ግንኙነት ለማጠናከር ከቶኪዮ ከተማ ምክትል ገዢዎች ጋር መወያየታቸው ተገለጸ። ዲያቆን ኢሳያስ ዝርዝራለሁ በትንሣኤ በዓል ምክንያት በአሁኑ ወቅት በጃፓን ቶኪዮ ሐዋርያዊ አገልግሎት በመስጠት ላይ የሚገኙት ብፁዕ አቡነ ያዕቆብ የሩቅ ምስራቅ፣ እንግሊዝ አይርላንድ ና አካባቢው ሀገራት ሊቀጳጳስም ከቶኪዮ ከተማ ምክትል ገዢ ጋር እጅግ አስፈላጊ ጠቃሚ የሆነ ስብሰባ ያካሄዱ ሲሆን በስብሰባውም የኢትዮጵያ ቤተክርስቲያን ሲኖዶሳዊ የአስተዳደር መሰረት መንፈሳዊና የአስተዳደር ሕጎችን በተመለከተ መግለጫ ሰጥተዋል። ውይይቱ የተካሄደው በትላንትናው ዕለት ሲሆን ስብሰባው በሜትሮፖሊታን ሕንፃ በምክትል ገዢዋ የስብሰባ ቢሮ ውስጥ ተካሂዷል። ይህ ስብሰባም በጃፓን የኢትዮጵያ ኤምባሲ ባደረገው ድጋፍ የተከናወነ ሲሆን ክቡር አምባሳደር ዳባ ደበሌም በስብሰባው ላይ ተገኝተዋል። የዚሁ ስብሰባም ዓላማ በጃፓን ለሚኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ቤተ ክርስቲያን መስሪያ ቦታ እንዲያገኙና እውቅና ማግኘትም እንዲቻል የተደረገ ውይይት ነው። ምክትል ገዥዋ የአቡነ ያዕቆብን ጉብኝት አመስግነው የኢትዮጵያ ኦርቶዶክስ ማህበረሰብ መንፈሳዊ፣ ባህላዊና ማህበራዊ አስተዋጽኦን በማውሳት የብፁዕነታቸውን ሐሳብ በደስታ የተቀበሉ ሲሆን በቀጣይም ከኢትዮጵያ ኤምባሲ ጋር በመሆን ከሚመለከታቸው የከተማው ኃላፊዎች ጋር ውይይት እንደሚቀጥል አረጋግጠዋል። ስብሰባውም የተለያዩ ስጦታዎችን በመለዋወጥ የተጠናቀቀ ሲሆን ብፁዕ አቡነ ያዕቆብም በጃፓን የኢትዮጵያ ኤምባሲና ክቡር አምባሳደር ዳባ ደበለይ ሐዋርያዊ አገልግሎታቸው እንዲሳካ ለማድረግ ላደረጉት ትብብርና ከፍተኛ ዲፕሎማሲያዊ ጥረት ልባዊ ምስጋናቸውን አቅርበዋል። ይህ ስብሰባ በቶኪዮ ቋሚና በይፋ እውቅና ያገኘ ቤተ ክርስቲያን ለመመስረት ወሳኝ እርምጃ ሲሆን በጃፓን ለሚኖሩ የኢትዮጵያ ኦርቶዶክስ ተዋህዶ ዲያስፖራዎች ተስፋንና ደስታን እየፈጠረ ነው። ቅዱስ ፓትርያርኩ የትንሣኤን በዓል ምክንያት በማድረግ በሰበታ በጌቴሰማኒ የደናግል ወጥበባት እናቶች ገዳም የሚገኙ ሕጻናትን ጉብኝት አደረጉ። ተጨማሪ ያለን ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በገዳሙ የሚያድጉ ሴትና ህጻናት አሳዳጊ መነኩሳትን እንኳን ለ2017 ዓመተ ምሕረት የትንሣኤ በዓል አደረሳችሁ መልእክት ያስተላለፉ ሲሆን ለገዳማውያኑና በዛው ለሚያድጉ ህጻናትም ቡራኬ ሰጥተዋል። በቅዱስነታቸው ጉብኝት ላይ ብፁዕ አቡነ ጢሞቴዎስ የዳውሮ ኮንታ ከምባተ ሀላባ ጠንባሮ ሀገረ ስብከት ጳጳስ፣ ብፁዕ አቡነ ኤጵፊዎስ የምስራቅ ጉራጌ ሀገረ ስብከት ጳጳስ፣ የብፁዕ ወቅዱስ ፓትርያርክ ልዩ ጽፈት ቤት እንዲሁም የጠቅላይ ቤተ ክህነት ስራ ኃላፊዎችና ሰራተኞችም ተገኝተዋል። ቅዱስ አባታቸውን በጉብኝታቸው ወቅት ባስተላለፉት መልእክታቸው በአዲስ አበባ እንዲሁም በመላ ኢትዮጵያ እንደዚህ አይነት እድል ያላገኙ በርካታ ታዳጊዎች መኖራቸውን አስታውሰው እናንተ እድለኛ ናችሁ፣ እግዚአብሔር ልታመሰግኑ ይገባል ብለዋል። ከዚህ ባሻገር ቅዱስነታቸው በገዳሙ የተስተዋሉ አንዳንድ ችግሮች በሂደት ይፈታሉ ብለው ተስፋ እንደሚያደርጉም ገልጸዋል። ለዚህም ሚረዳን ዘንድ ብፁዕ አቡነ ሳውሮስ ኃላፊነት ወስደው የገዳሙን ጤንነት እንዲጠብቁ ኃላፊነት ተሰጥቷቸው ሀገረ ስብከታቸውም ነው። ለዚህም ይረዳን ዘንድ ብፁዕ አቡነ ሳውሮስ ኃላፊነቱን ወስደው የገዳሙን ጤንነት እንዲጠብቁ ኃላፊነት ተሰጥቷቸው ሀገረ ስብከታቸውም ነው። በቅርቡ ያሉ እሳቸው ናቸውና በሲኖዶስ አንዳንድ ችግር ሲደርስ ቶሎ ብሎ መከላከል እንዲችሉም አደራ ሰጥቷቸዋል ተገልጿል። ብፁዕ አቡነ ጢሞቴዎስ የዳውሮ ኮንታ ከንባተ ሀላባ ጠምባሮ ሀገረ ስብከት በበኩላቸው ገዳሙ ከጥንት ጀምሮ በአባቶች የሚጎበኝ ስራ በሆኑ ጠቅሰው ቅዱስነታቸው በአመቱ ሁለት ጊዜ እየመጡ የሰበታ ጌቴ ሴማኒ ቤተ ደናግል ወጥበባት እናቶች ገዳም እንደሚባርኩም አስታውሰዋል። ሚያዝያ 16 ቀን 2017 ዓ.ም ከንቁ ሚዲያ ደረስላችሁ ዜናዎች እኒህን ይመስሉ ነበረ። ቀሪዎቹን ከቀሪ የንቁ መርሐ ግብሮች ጋር አብራችሁ ቆዩ እያልን ከውዱ ተሰናበት ናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን፣ ቸር ሰንብቱ።